ድሮን ፋሚሊ የኔ ድሮን በጣም ነው የሚያምረው። አይ ላቭ ፒንክ ገብቶ ነው ያደረው ዛሬ ነው የገባው። አሁን ወደ የገባው ጠዋት ገብቶ አሁን ወደ አስር ሺህ ገብቷል። ዘጠኝ ሺህ ምናምን ነበረ ቅድም። አሜዚንግ ትለያላችሁ። በጣም ነው የምናመሰግን ነው ቤተሰብ ፕላስ እውነት አመሰግናለሁ። እወዳችኋለሁ በጣም ቴንኪው። በእውነት ታውቂያለሽ አቡዬ፣ ይሄ ሲያንስሽ ነው ከምታደርጊልን ነገር አንጻር፣ የምታዳምጭን ጊዜ መሰጪን፣ ቦታ መሰጪን፣ ሁሉ ነገርሽን ለእኛ የምታደርጊው ነገር ያው ይሄ ሊገልጽሽ አይችልም። ነገር ግን እኛ ደስታችን ነው። ሁለት ቀን ነው ሶስት ቀኑ ነው ይሄ ነገር ይሄ አካውንት ከተከፈተ በጣም የወዱሽ ሰዎች አሉ፣ ከጀርባሽም ከፊትሽም፣ እንደውም አብዛኞቹ ከጀርባሽ ለዛ ደስ ስላለን ነው። በጣም ደስ ብሎናል። የኛ ፋሚሊዎችሽ ብዙ ሰዎች አሉ ደስ ብሎናል። የደስታ ኬካችንን እንቆሳለን። አብሩ ጋይስ እውነት በጣም ደስ ይላል። አጠበኩም ሚኒ ውዶች፣ የኔ ማሮች፣ ተባረኩልኝ፣ ኑሩልኝ እህቶቼ። እናንተን የሰጠኝን አምላኩልኝ ማመሰግናለሁ። በእውነት በጣም ብርታቶቼ ናችሁ። በጣም በጣም ኩራት ይሰማኛል እንደ እናንተ አይነት መልካም እህቶች እና ወንድሞች ስላሉኝ። እህቶች ብቻ አይደለም ወንዶችም አሉ የሚደግፉኝ። እና እጅግ በጣም አርጌ አመሰግናለሁ። እናንተን ይዤ እበረታለሁ። ሁሌም ለሀቅ እቆማለሁ። መቼም እጅ አልሰጥም። መቼም አካውንት ሲዘጋ አካውንት እየከፈትን እንቀጥላለን እስከ መጨረሻው። ቃሌ ነው። ለምን አስር አካውንት አይዘጋም? እነሱ አላማቸውን ከቲክቶክ ማስጠፋት ነው። እኔ ደግሞ አላማዬ ቲክቶክ ላይ መብዛት ነው። እንደኔ አይነት ብዙ ጠንካራ ሴቶችን መፍጠር ነው አላማዬ። ቲክቶክ ላይ ሴት ልጅ በነፃነት ወታደረቷን መፍታ እንድትናገር ነው አላማዬ። ማንም እንዲደልልጅ ስለደረሰባት ነገር ወታ ስታወራ ማንም እንዲሸማመትባት እንዲዘምትባት አልፈቅድም። እሱ እንደኔ አይነት ሴቶችን እያፈራው ነው። ጀግና ጀግና ሴቶችን። አዲስዬ በጭራሽ ቢላ እንዳታሳይ ማሪ። ጭራሽ ራሱ ፈርቼ ነው ከፍ ያደረግኩት ሻማው ራሱ እንዳይታይ ውበት እንዴት እንደምንጠነቀቁ ዋርኒንግ ተጠንቀዘፋን የለም። አምስት ደቂቃ እንዴ፣ እናንተ ሪከርድ አድርጉ። ፍቅር ሪከርድ በጣም በጣም አድርጌ አመሰግናለሁ ውዶቼ ማሮቼ ፍቅሮቼ። እሺ ድሮኖች ዛሬ የምናው ጨዋ ሆናችሁ እሷ በሰላም ነው። በጣም በጣም አመሰግናለሁ ውዶቼ ክበሩ። እናመሰግናለን። እንወድሻለን በጣም። በጣም በጣም አመሰግናቸዋለሁ ክበሩልኝ እኔ ውዶች እህቶቼ። እሺ አቡዬ አንቺም ክበሪልን እድሜና ጤና ይስጥልን። እንወድሻለን። መልካም ምሽት፣ ሰላም ሆኖ አቡዬ በጣም ነው። እናመሰግነው ኔትወርክ የለኝም እራሱ አሪፍ ነው። እኔ ነኝ የማመሰግነው ውዶች፣ ክበሩልኝ። ወዳቸዋለሁ በጣም። አይቆርስም እንዴት ታዲያ ለነገር ሲል ለማሳየት ስለማይቻል ያው ላይ አርጌ ላሳየሽ። ልቆንስ አይ በቃልነ ችግር የለም። ዝም ብሎ ለቆራሳውና ምን ያረጋል? በቃ መቁረሱ አንቺ ቆርሳሽ፣ ቢ ቤትሽ ያሉ ሰዎችን አብያቸው? አሉ ካሜራ ጀርባ ቁጭ ብለው ልሻልቆሳሽ ሰጫቸው ቁርስ እና በ እናንተኛ፣ ወደ ጉዳያችን አሉ እየጠበቁ ነው ከታች በቀጠሯቸው መጥተው አወርደናቸው ነው። እሺ አቡዬ መልካም ምሽት የኔ ቆንጆ ኑሩልኝ ኑሩልኝ ኑሩልኝ ኑሩልኝ። በቃ ከዚህ በላይ ግመቻቸው እንትና ሶፍዬ ወድሻለን። እኔም ዜድዬ በጣም የኔ ውድ። እንትን በይ ሶፊ አስገቢው፣ ዞላንና ቡርቴን አስገቢያቸውማ። አዘገየናቸው ስንት ቀን ጻፉ ቦርቴ ዞላ ጻፉ የዛሬው ልዩ ገን ሊደገን ገን በገን የኔ ውዶች የኔ ሀቢባ ድሮኖች እኮ ኬክ አስጋግረው ሰርፕራይዝ አርገውኝ ነው የኔ ውዶች ውዶቼ ማሮቼ ፍቅሮቼ ውዶቼ በጣም ብዙ ሰው እንደሚቀና ታውቃላችሁ እናንተን ውዶቼ ማሮቼ ፍቅሮቼ ስለምላችሁ ብዙ ሰው በዚቺ ኮዴ በዚቺ ቃሌ ይቀናሉ። ብዙዎች ሀቢባ እንደምትለው ውዶቼ ማሮቼ ፍቅሮቼ እያሉ ኮፒ ያደረጉኛል። እንቢ ያላቸው እንደ ኔትወርክ ድሮን። ግን ምን ማለት ነው? ድሮ ማለት የሆነ መሳሪያ ነው። መከላከያ እኔን የሚነካሰው በድሮ ናቸው ይሉታል። እኔን የሚነካሰው ሰው በድሮ ናቸው። አይ ዶንት ሲ ደማ ቡዬ እሺ። ቋይ ሜቢ ኔትወርክ እምቢ ብላቸው ይሆናል። ዩሾድ ኮፒራይትት ሱፊ አይሹድ ኮፒራይትት አለ። የኔ መከላከያዎች ናቸው፣ የኔ ድሮኖች ናቸው፣ የኔ ጠባቂዎች ናቸው። ያ ዞላ እየት ሄዳችሁ አንተና ሪካ? ሶሪ ዞላ እየት ሄዳችሁ አንተ እና ቡርቴ? ኮመንት ላይ ጻፉ፣ የላችሁም እኮ አቡዬ፣ ፈልጌሽ ነው የገንዘብ እርዳታ አይደለም። የጠፋ ሰው የጠፋ ሰው ቢዚ ማን መጣ? ሰክሰስ አቡ አቡ። ይሄ ዊሚ ሲው እኮ በጣም ጠፋክ። ምንድን ነው እንደዚህ መጥፋት? አለሁኝ አለሁኝ አለሁኝ። ይቅርታ ይቅርታ ይቅርታ። ትንሽ ዞር ብዬሽ ነው ያው። ፉል ታይም ፉል ታይም እቀጣለሁ እቀጣለሁ። ቅጡኝ። ዌልካም ባክ ዌልካም ባክ ብለን አልጠፍተካል። እንዴት ነህ? ትናንትና ምን እያወራው ስለአንተ አንተ ኔትወርክ ነቀለክ፣ ሳታወራ አዎ ትናንት እኮ ስሞክር ኔትወርክ ነቀለኝ። እንዴ ናችሁ? ሻይን እያደረጋችሁ ነበር፣ በደንብ እያያችሁ ነበር። ያምራል። በጣም ደስ ይላል። ደስ ይላል። ደስ ይላል። ቴንኪው ቴንኪው። ቤተሰብ ሰክሰስን ፎሎ እያደረጋችሁ፣ ሰክሰስን ፎሎ በማድረግ በኢትዮጵያ ሁለት ሺህ ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። አንደኛ እጣ ባለ ሶስት መኝታ ቤት ኮንዶሚኒየም፣ ሁለተኛ እጣ ባለ ሁለት መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ አንድ መኝታ ቤት ኮንዶሚኒየም አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛ ዙር ነው። የመጀመሪያው ዙር ተቆርጦ አልቆ እጣው እዚህ ቤት ላይቭ ላይ ወጥቶ የደረሳቸውን ሶስት ሰዎች አይታችኋል አይደል? እነማን እነማን እንደደረሳቸው በድጋሚ ፖስት አደረጓለሁ ቪዲዮውን በዚህ በሁለተኛው አካውንቴ ትልቁ አካውንት እስኪመለስ ድረስ ማለት ነው። እና ይሄ ሁለተኛ ዙር ነው። ሁለተኛው ዙር እጣ እንዳያመልጣችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዩ ላይ ያሉ አራት ቁጥሮችን በመጠቀም ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ብላችሁ ዋትሳፕ ላይ ማዘዝ እና መቁረጥ ትችላላችሁ። ቀድሞ በመለሰላችሁ ትስተናገዳላችሁ። በፍጹም ቴሌግራም አይጠቀሙ። ቴሌግራም ውሸት ነው። ትናንትናም አንድ ልጅ መታ ቴሌግራም ላይ እንዲህ ያሉኝ ብላለች። ዛሬም አንድ ልጅ መጥቶ ስለዚህ ቴሌግራም እንደማይጠቀሙ እነ ስክሰስ እየነገርኳቸው ነው። ዋትሳፕ ብቻ። ቴሌግራም ላይ በጣም ብዙ ያ ብዙዎቹን በብዙዎች ስም፣ በአንቺ ስም፣ በተለያዩ ሰዎች ስም፣ በጎ አድራጎት ውስጥ በሚሰሩ ሰዎች ስም ቴሌግራም ላይ